ብዙዎች በጋሽዬ ልጆች በሆኑት በአብርሽ እንዲሁም በሃይሚ እየተጨነቁ ይገኛሉ። አብርሽ ከነበረበት የትዳር የፍቅር ህይወት በተለይም ከሩታ ጋር ያለው ነገሮች ሁሉ ተቋርጠው ስላሉት ነገሮች መግለጫ መልክቶች ሲያስተላልፉ ነበር። ታዲያ ከሰሞኑ ደግሞ የብሩክና ሃይሚ ጉዳይ እጅግ ብዙዎችን እያስደነገጠ እንዲሁም መለያየታቸው ወደሚሄዱ እየመሰለ ይገኛል ከዚህ ጉዳይ ጋር ተያይዘው ኧረ ይሄ ነገር ሃይሚ ሌላ ሰው ወዳ እንዳይሆን ሲሉ በድፍረት የተለያዩ መልእክት የተናገሩ ግለሰቦች ነበሩ። በቪዲዮ መግቢያ እንደተመለከታችሁት ሀይሚ፣ እኔ በብሩኬ ቀልድ አላቅም፣ በብሩኬ ፍቅር አላቅም፣ ከሱ ወዲያ ሌላ ሰውም አልመኝም ስትል ተናግራለች። ነገር ግን ብሩክ አንድ የደበቃት ጉዳይ ስላለ እጅግ በሱ ሁኔታ አዝና አሁን ከሱ ለመራቅ ዳር ዳር እያለች እንደሆነ በመልእክቶቿ፣ በቪዲዮቿ፣ በተለይም በቅርብ ሰዓት በተለቀቁት ቪዲዮዎች ተመልክተናል። በውስጥ በተላኩልን መረጃ ብሩክ ደብቆታል የተባለው ከባድ ስጥር እኛም ጋር ደርሷል። በውስጥ የተለያዩ መረጃዎችንም አጋርተውናል። እውነት ይህ የሚባለው ነገር በውስጥ የላኩልን ነገር እውነት ይሆናል ብለን አናስብም። ነገር ግን ይህ ነገር ሀይሚም እንደሰማችሁ እኛም ተረድተናል። ጉዳዩም የተካረረ ነገር ውስጥ እንዳይገባ ከወዲሁ መልእክታችንን ማስተላለፍ እንፈልጋለን። እባካችሁ በቅርብ የምታውቋቸው ሰዎች ደግሞ ይህ መልእክት እንዲደርሳቸው ሆነው ብሩክና ሀይሚ በተቻላቸው መጠን ይህን መረጃ ብዙ ሳያሰፉት ጉዳዩን ከወዲሁ እንዲያከስሙት መልእክታችንን ማስተላለፍ እንፈልጋለን። በከባዱ ብሩክ ስለተከሰሰበት ዋነኛ መረጃ እኛ እናስደምጣችኋለን። ሰላም ጤና ይስጥልን። ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። በአብርሽና ሩታ መለያየት እጅግ ያዘናችሁ፣ አሁን ደግሞ ብሩክና ሀይሚም ሊለያዩ መሆኑን ገና ካሁኑ ተረድታችሁ፣ እረ አሁንስ የምንመለከተው ነገር ሁሉ እየደበረን ነው ብላችሁ፣ የእውነት በብሩክና ሀይሚ ገና ሊለያዩ ነው ብላችሁ ስትጨነቁ የነበራችሁ የሰው መለያየት የሚያስከፋችሁ ሰው ሲፋቀር ሁ ሰው ሲዋደድ አንድ ላይ ሲሆን የሚያስደስታችሁ በአጠቃላዩ ግን የሰው ጭንቀት የማትወዱ ቅን ሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። እውነት ከልቤ ወዳችኋለሁ። ቪዲዮ ላይክ በማድረግ ጀምሩ። ቤተሰብም እንድትሆኑኝ ሰብስክራይብ አርጉኝ ስል በአክብሮት በፍቅር ነው የምጠይቃችሁ። ሰብስክራይብ ካላረጋችሁኝ ይኸው አሁኑኑ ደውሎ አንኳት። እንዲሁም ሰብስክራይብም ማድረጉን አትርሱ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ እናልፋለን። እንግዲህ ሀይሚ ብዙ ጊዜ ችግሯ ከብሩ ጋር ግልጽ አድርጋ አትናል ብንናገርም የምትሰማቸውን የተለያዩ ነገሮች የተለያዩ ወሬዎች ሁሌም ድፍንፍና አርጋ ለብሩክ ሄዳ ምን ትላለች? በቃ ብዙ ጊዜ ችግሯ ይሄ ነው። በቃ አሁን ላይ መለያየት አለብን፣ አንተ ንገረኝ፣ ካልሆነ የሰማሁት ነገር አለ፣ እኔ እሱን መቀበል አልችልም፣ መለየት ፈልጋለሁ ብላ ሁሌ ነው። በራሷ የሆነ መንገድ ትሄዳለች። ነገር ግን የምትሄድባቸው መንገዶች ሁሉ መጨረሻ ላይ ከባዱ ጥንቅጥ ውስጥ ሲከታት ነው የምንመለከተው። እንግዲህ ብሩክ ላይ አንድ ነገር እየተወራ ይገኛል ይኸውም ሀይሚም ሰምተዋለች ብለን ያሰብነው አንድ ነገር አለ። ከዚህ በፊት ሲወራ ነበረ፣ እኛ ግን እስኪረጋገጥ ለማውራትና ለመናገር ትንሽ ቆጠብ ብለን ነበረ። ምንድን ነው ከውጭ ሀገር በተለይ አውሮፓና አሜሪካ ላይ ብሩክን የሚያስቸግሩ ሴቶች አሉ። በተለይ ደግሞ አንድ ልጅ አምርራ ብሩክን ከሰሞኑ በጣም እያወራችሁ እንደሆነ ነው መረጃው የደረሰን ማለት ነው። እኛ እንግዲህ ብሩክ በጣም ታማኝ በተለይ ደግሞ ሀይሚን የሚወድ ከሀይሚ ውጭ ሌላ እንደማይ የምንመሰክርለት ልጅ ነው። ታዲያ እንግዲህ ይቺ ግለሰብ በተለይ ደግሞ አውሮ ያለችው አንዲት ግለሰብ ብሩክን የተለያዩ ስጦታዎች በተለይ ደግሞ ትልልቅ ነገሮችን በስጦታ ነገር ሁሉ እየደለለች ብሩክን ለመቀማት ጥረት እያደረገች እንደሆነ ብሩክን እያግባባች በሰው በሰውም እያወራችሁና ብሩክ ጋርም የተለያዩ ግንኙነቶችን ለመፍጠር አቅዳ እንደምትንቀሳቀሱም ጭምር በውስጥ መረጃውን ሲነግሩ የነበሩ ሰዎች ነበሩ። ታዲያ እንግዲህ ሀይሚ ግልጽ አድርጋ ሚዲያ ማውጣት መናገር አልፈለገችም። ያው በአሁንም በድጋሚ ቪዲዮ ቀርጸው ነበረ። እባክህ ብሩክ ንገረኝ አንድ ደበ የሚመከው ነገር አለ እኔ ከኔ እንዲወጣ አልፈለግኩም፣ አንተ ንገረኝና ተነጋግረን እንለፍበት ብላ ነበረ። ታዲያ ብሩክ ደግሞ ምንም አይነት ነገር ያለው ነገር የለም። ብሩክ ለራሱ እንግዲህ ራሱን መታመኑን ያውቃል። ይሄ ነገር ትልቅ ነገር ነው ብሎ ካላሰበ ራሱን ደግሞ ንጽሕናውን የሚያቅ ከሆነ እሱ እንግዲህ ምን አይነት ነገር ብሎ ለሀይሚ መናገር ይችላል። በጣም ከባድ ነው። በብሩክ በኩል ያለው ነገር ብዙ ጊዜ ሲጣሉ የሚላት ነገር አለ። ግልጽ ሆነሽ ንገሪኛ ጠፋሁት፣ ነገርም ካለ ከጥፋቴ እንድማር ከጥፋቴ እንድስተካከል ግልጽ ሆነሽ አስረጂም ብሎ ነው ደጋግሞ የሚነግራት። ብዙ ጊዜ ግን ሀይሚ ይሄን ችግር አትቀርፍም፣ ሁሌም የሆነ ነገር ያስከፋኛለ ትላለች። ድብስብስ ብሎ ይቀራል፣ ግልጹን አይነጋገሩም። በመሃል ደግሞ ሌላ አፈፍ የሚያደርጉት ሴቶች ይመጡና ብሩክን ሰብ አድርገው ሌሎች ሌሎች ቪዲዮዎች ከሱ ጋር ይሰራሉ። ያኔ ጭራሽ ክፍተታቸው እየሰፋ ይመጣል ማለት ነው። አሁን ራሱ ይቺ አውሮፓ ያለችው ልጅ ሃይሚማ ገና ከአሁኑ እንዲህ መሆን ከጀመረች እጄ ማስገባቴ አይቀርም ብላ ጭራሽ እልህ ውስጥ ሁሉ እንደምትገኝ ነው በውስጥ መረጃውን ያደረሱኝ። ይቺ ግለሰብ እንግዲህ ለምን በዚህን ያህል ደረጃ ከብሩክ ጋር አንድ ላይ መቀጠል እንደምትፈልግ ባይገባኝም እዚ ዩቲዩብ ላይ እንደምታውቀው ነገር ግን ዩቲዩብ ከጀመሩበት ጊዜ ጀምሮ ብሩክን በጣም እንደምትከታተልና ሀይሚና ብሩክ አንድ ላይ ሲመጡ ብዙም ደብስ እንደማይላትም ጭምር ነው መረጃውን ስትናገር የነበረው። ታዲያ እንግዲህ ብሩክ የሚገባው ጸባይኛ ብሩክ የሚገባው ሁሌ ልትነጫነጭ የማይገባ ሴት ነው ስትል ነው እንግዲህ አጠቃላይ መልሱን የሰጠችው ማለት ነው። ይህንንም ሀይሚን ጠቆም አርጋ ለመናገርም የፈለገች የሚሄዱበት ጉዳይ ይመስላል። ሀይሚ ብዙ ጊዜ ያው ብሩክን በጣም ስለምትወደው በጣምም አብረው የኖሩ ብዙ ነገር አብረው ያሳለፉ ሰዎች ስለሆኑ ትንሽ ነገር ሲያደርግ ነው ወዲያው የምትነጫነጨው ወዲያው ክፍት እሚላት። ስለዚህ ይህንን ነገር እንደ ድክመት ቆጥራ ነው ይቺ አውሮፓ የምትገኝ ግለሰብ ብሩክ የሚገባው ፈታሚ ያደረገው ሰው ነው ሁሉ እያልክ እንደምትናገር እንግዲህ የነገሩኝ ማለት ነው ይህንን በውስጥ ያደረሱኝ ሰዎች ይህን ነገር ቀድማም ይች ግለሰብ በኮሜንት እንመለከታት ነበር። ከዛም በመቀጠል ኮመንት ጠፍቶ ነበር። ቲክቶክ ላይም የብሩክን ፎቶና ቪዲዮም ትለቅ ነበር። በመቀጠልም በቅርቡ እኔና ብሩክን ሁሉ ተመልከቱን ስትል የራሷን ምኞት ሁሉ ስትፖስት ነበረ። በውስጥም እናቃታለን አውሮፓ ነው ኑሯም ብለው ነው እንግዲህ አጠቃላይ የነገሩን። ይች ግለሰብ እንግዲህ ብሩክን ብዙ ነገር ለማውራት ትሞክር እንጂ ብሩክ ያን ያህል ነገር ወጣ ብሎ አያውራትም። ምናልባት ሀይሚ አንድ ነገር የሰማችው ነገር ይኖራል። ብሩኬ እንደ አድናቂዎቹ ቆጥሯት ኖሩ ወሬ አውርቷት ይሆናል ፣ መልእክትም ቴክስት መልሶላት ይሆናል ከዛ ውጭ ግን እንዳላወራት እኛ እርግጠኛ ነን። ይህን ነገር ተመልክታ ነው ሰው በሚነግራት ወሬ ከዚች ግለሰብ ጋር በተለይ አውሮፓ ካለችው ጋር የተለያዩ ጽሁፎች እያደረገ ነው አይነት ነገር ሁሉ ብለው ወሬ እንዳወሩላትና እነሱን ወሬዎች ጭራሽ ከብሩክ እንዲያውረውና በቃ በዛው እልህ እየተጋባች እየተነጫነጭችበት፣ በዛው እንግዲህ ሌላ ጦስ ውስጥ እንዲገቡ ነው እንግዲህ እየገፋፋችሁ የምትገኘው ማለት ነው። እባክሽ ሀይሚ አንድና አንድ ነገር መረዳት አለብሽ። በተለይ በውጭ ሉ አውሮፓ ያለችው ይቺ ግለሰብ እጇ ረጅም ነው። ከባድ ነው ጉዟም እንግዲህ ይህንን ግለሰብ ከፈለገች ቤተሰቦቹ ጋር ሁሉ እየሄደች የብሩክ እናት ጋር ሁሉ እየሄደች የተለያዩ ስጦታዎች እየላከች ሰው አያያዙን ይከብዳታል። ብያ ላስብም ልጅቷ ሁሉ በዛቻ በሚመስል ነገር ነው እንግዲህ ብሩክ ወደፊት ከኔ ጋር ይቀጥላል አይነት ነገር ስትል የነበረው ነው ያሉት በወቅቱ። ስለዚህ እባክሽ ሀይሚ አሁንም ቢሆን ክፍተት መፍጠሩን ትተሽ ክፍተት እንዲሰፋ የሚሆነውን ነገርም ካሉት ነገሮች አሁንም ረገብ እንዲል አድርገሽ ብሩክን ያለበትን ችግር እንዲሁም የሚወሩትን ወሬ ገና ባሉ ባልታ በጥርጣሬ እንደዚህ እየሆንሽ ከመራቅሽ በፊት ብሩክን ጠርተሽ ያሉትን ችግሮች በወዲሁ ጨርሳችሁ ከወዲሁ ለመስማማት አንድ ላይ ለመቀጠል ሞክሩ። እንደ ቀልድ አዲስ አበባ ሄደሽ አኩርፈሽ የሆነ ነገር ክፍተት ቢፈጠር ይቺ ልጅ በዚህ ፍጥነት በዚህ ቀናት ውስጥ ሌላ ታሪክ እንደምትገባ አልጠራጠርም። በጣም ከባድ ነው እንግዲህ ለእናቱ ለቤተሰቦቹ ስጦታ የሚያላከች የሆነ ነገር ከደለለች ይቺ ልጅ በጣም ከባድ ነው አካሂዷ በተለይ አውሮፓ ያለችው ልጅ ስለ ስለዚህ እባክሽ ሀይሚ ይህን መልእክት የምትሰሚ ከሆነ ክፍተት ላለመፍጠር ሞክሪ። የሰማሽው ነገር ብሩክ ምንም ምንም ነገር አላረገም ልጅቷን እየጨቀጨቀች የምታወራውን የተባለው። ስለዚህ ከእሷ ጋር ያለውን ነገር በተቻለ መጠን ምን እንደሆነ ጠይቂው። ብሩክ ምንም የሚዋሽሽ ነገር የለም። አሁንም ቢሆን እየተናደደ ያለው ግልጽ አለመናገርሽ ነው። ስለዚህ ረገብ ብለሽ ክፍተት ላለመፍጠር ሞክሪ ማለት ነው። እኛም መልእክታችንን ማስተላለፍ የምንፈልገው ማለት ነው። እንግዲህ በሌሎች ቪዲዮዎች እስክንገናኝ፣ ለዛሬ ይዘንላቸው የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች ገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም